ቅድስት ወደኋላ አሁንም፣ በጣም አደገኛ ቁስም ድ ኳስ ረዘመባት። እንደገና በጣም ጥሩ አጋጣሚ ረዴታ ስለሳ ማለት ምትኩ ከ20 ዓመት በታች የኢትዮጵያ ብሔራዊ ቡድን ትከተላለች። ዛሬ ከሁለት አንዱ አገቢ ይሆን አብረን የምንመለከተው ይሆናል። ኳስ ተመታ፣ ኳስ ወጣ፣ እንደገና ወጣ፣ ኳስ ወጣ። ግብ ጠባቂዎች አንዷ ናት፣ በእግሯም ኳስ መጫወት ትችላለች ማለት ነው። ሲሳይ ገፍቻ

አወጣ እንደገና አሁንም ኳስ ብራን እንደገና እንደገና አሁንም ኳስ